በኔ በኩል መጀመሪያ የተሰማኝን ለማንሳት በአንድ በኩል ቁጭት፣ በሌላ መንገድ ተስፋ። ለምን ደሀ ሆንን መርጠን ወስነን ወይስ የሚል ጥያቄ ራሴን መልሼ መላልሼ እንድጠይቅ አስገድዶኛል። ሁለተኛ በአጭር ጊዜ የተሰራው ስራ ልማታችን መልከ ብዙ ደርዘ ብዙ መሆኑን ሁሉንም አካባቢዎች ገጠሩን፣ ከተማውን ከጫፍጫፍ ለማካተት እየተደረገ ያለው ርብርብ ደግሞ ቀጥሎ የምትኖረው ኢትዮጵያ የልጆቻችን ኢትዮጵያ፣ እኛም እድሜ ከሰጠን ልናያት የምንችላትና እያየናት ያለች ኢትዮጵያ ምን ያክል ተገቢውን ስፍራ እየያዘች እንደሆነ ማየት ይቻላልና ባሌ ላይ ያየነው ነገር እስካሁን እየተሰሩ ያሉ ስራዎችን ሌላኛውን መልክ ነው ያየነው ነው ብዬ ነው የወሰድኩት። ከወሰድኩት ትምህርት አኳያ የመጀመሪያው ስራ ሀገርንና ሕዝብን አውቆ በጥበብ የመምራት ትምህርት ነው የወሰድኩት። በጂኦግራፊ ስንማር ስለዚህ አካባቢ መጥቼ አላቅም፣ እድሉ ገጥሞኛ አቅም ከሮቤ አልፌ አላውቅም። ነገር ግን ስለ ሶፍ ዑመር ዋሻ እና ስለ ባሌ ተራሮች የመጀመሪያ ደረጃ ትምህርት ስንማር አውቃለሁ። አውቃለሁ ማለት ሰምቻለሁ። ነገር ግን ኢትዮጵያ ምን አላት፣ የት ቦታ ምን ሀብት አላት፣ ምን ቅርስ አላት ብሎ አውቆ አመራር ሰጥቶ በቅርብ ተከታትሎ ደግፎ በመምራት ደግሞ ኢትዮጵያ ያላትን ጸጋ ለማውጣት የሚያስችል የአመራር ጥበብ ተምር ያለው በስራ አጋጣሚ መካከለኛው ምስራቅ በሄድኩበት በጣም መታየት ያለበት ነገር ብለው ወስደውን ነበር። የኔ ካውንተር ፓርቲ የሆኑ ሚኒስትርና ገርሞኝ ነበር። እንደዚህ አይነት ተመሳሳይ ይዞታ ያለው ቦታ ነው ያየሁት። ገርሞኝ ነበር። ትናንትና ግን የሶፉመር ዋሻን የማየት እድል ሲገጥመኝ ለካ ያለንን ስላላወቅኩ እንጂ እኛም የላቀ የሚያስገርም የሚያስደምም ነገር አለን የሚል ሌሰን ወስጃለሁ። ሶ ጸጋን መሰረት አድርጎ አውቆ የመምራት ጥበብ በጣም ትልቁ ነው የሚመስለኝ። ሁለተኛው በተለያየ መንገድ ተነስቷል። የፖለቲካ ባህል ለውጥ ላይ የተሰራ ያለው ስራ ፎር ግራንትድ የሚወሰድ አይደለም ማለት ነው። የስራ ውጤት ነው። አዲሱን ትውልድ ነባሩን ትውልድ እኔ የሰለጠኑ የሚባሉ ሀገራት ጋር ትናንት ኮንቨርሴሽን ነበረን። ለሰለጠነው ዓለም ከኔ የተሻለ ኤክስፖጀር ያላቸው አመራሮች ጋር የማውራት እድል ነበረን ና በሰለጠ ነው አለምም ጭምር እንደዚህ አይነት ልምድ በተሟላ መንገድ ብዙ የሚታይ አይደለም ተብሎ ነው ሲነሳ የነበረው እና ያልነበረን የፖለቲካ ባህል ነው። እኔ ቢያንስ ተገምግሜበታለው የወጣን አመራር ለምንድነው ቶሎ ቶሎ ስልክ የምትደዊው ተብዬ፣ ተገምግሜ ያለው እዚህ ዊትነስ የሆኑ ጓደኞች ያሉ የግምገማው መድረኩ ላይ የፓስት ለመውቀስ አይደለም፣ ያለፍንበት ሂደት ነው መማር ያስፈልጋል። እየገነባን ያለው ስርዓት እየገነባን ያለው የፖለቲካ ባህል ዝም ብሎ አብሮ መንቀሳቀስ ዝም ብሎ የሚመጣ ነገር አይደለም ማለት ነው። እኛ ማንበር የምንፈልጋት ኢትዮጵያ የሀሳብ ልዩነት ያለው ሰው ቢኖር የትውልድ ልዩነት ቢኖር ይሄን ሁሉ አብሮ መያዝ እና አብሮ መሄድ አብሮ መራመድ ያስችላል። አንዱ የአንዱን ዊዝደም መማር ይችላል። አዲሱ ትውልድ ከነባሩ ትውልድ የሚማረው አለ፣ ነባሩ ትውልድ ከአዲሱ ትውልድ የሚወስደው አለ ማለት ነው። አዲሱ ትውልድ እየሄደ ያለበትን ፔስ ጨምሮ እይታውን ጨምሮ ሊወሰድ የሚችል ትምህርት አለ። ሶ ይሄንን ትምህርት ወስጃለው በግሌ ማለት ነው። ፕሮባብሊ የነገዋ ኢትዮጵያ ደግሞ ከዛሬ በላይ እጅግ በጣም ቆንጆ ትሆናለች የሚልም እምነት አለኝ። ና እነዚህን ሁለት ሌሰኖች እና ሁለት ስሜቶች ያስተናገደ ቆይታ ነው የነበረኝ። እጅግ አድርጌ አመሰግናለሁ።